ሀረግ ክፍል 60 አንድ። ሰላም ጤና ይስጥልኝ። የእኔ ናታን፣ ምንድን ነው የሆንከው? እኔ እኮ በጣም ተጨነኩ። ምን እንደሆንኩ አላስታውስም። እንደሆነች ታውቃለች። ምንድን ነው የሆነው? ነገር አለ እንዴ? ንገሪኝ እስኪ፣ አስቢው ሁለት ማንነት እንዳለሽ ለፖሊሶች ብናገር የለሽም። ሁለት ማንነት እንዳለሽ ተናግሬ ወንጀልሽን በራሳቸው መንገድ እንዲያውቁ ማድረግ አያቅተኝ እንዴ? ማለት አንቺ ምንድን ነው የምታወሪው እንዴ? ይህን ይሰማል እንዴት? ሙሉ ልታብቻ ሊሆን ይችላል። እኔ ግን ውስጤ እንደዛ አይነግረኝም። ልቤ ላይ ከዛ በኋላ እኮ መልሼ ስደወልል አገኘው ብዬ ስልካ ታነሳ ናቲን እየጎተቱ በክፍል ስልሳ ላይ ወደ አንድ ክፍል ውስጥ ወስደው መርፌ በመውጋት በማደንዘዝ እንዳያስታውስ አድርገውታል። ከዛም ተነስቶ ሰውየው አስቀምጥ ይሄን እቃ እያለ ሲለው ትንሽ ሆነ ህብኛል እያለ ወደ ሰውየው ላይ የተኮሰበት ከዛም በኋላ ራሱን ስቶ ወደቀ። እነሱን ጥለውት በሩን ከፍተውለት ወጣ። ያፈዝም እኔን አላወቀኝም። ከዛሬ ጀምሮ ፊያፈዝ እንደዚህ ነው እያለ እየፎከረ በደስታ ለይርፋታ ይሄንን ስታይ ምን እንደምትል አያለሁ። ዛሬ ደስታይ በቤቴ ነው ብሎ ያለውን ነገር እንድታስረዱኝ እንድትነግሩኝ ብሎ ሄደ። ኤርፊዬ ደግሞ ሜላትን ቶሎ ነይ፣ በሰላሳ ደቂቃ ብላ ስትደውልለት እሷም እየተርበተበተች እንዴት በሰላሳ ደቂቃ ደርሳለሁ እያለች ፅዮንን አንቺ እንደ አደረግሽው እያለች በሰላሳ ደቂቃ እንዴት አድርጌ ነው፣ ለፖሊሷ ደውላ ቀና መንገድ ካለ ንገሪኝ፣ ቤት መመለስ አለብኝ ያለቻት። እሷም ምን ስለወጣ አለች። አይደለም መመለስ ስላለብኝ ነው ቶሎ እያለች የተርበተበተች ወደ ቤት ተመለሰች። ከዛን አይንና ጆሮዬ እንድትሆኝ ሴቶች ጋር ስትሄጂ ቪዲዮ እንድትቀርጽላት ነገረቻት። እሷም እንዴት አድርጌ ነው ብያዝስ ብላ እየተርበተበተች ነበረ። ናቲም ከበሩ እንደተከፈተለት ወጥቶ ምን ሆኝ ነው? ቃይ ሁሉ አለ አልተሸረግኩም ነው ተሳ በስታት ሆን ያገቱኝ እያለ ራሱን እየተነጋገረ አይ አይሆንም፣ እንዴት ይሆናል? እያለ ወደ ቤት ይጓዛል። እርፋታና ገኔጺ በጣም እየተጨናነቁ ነበር። እናተ በተደጋጋሚ ስልክ እየደወለች የኒ ናቲ የት ነህ ስትለው መጣው ሰፈር ነኝ፣ ምንም አልሆንኩም መጣሁኝ ከአንድ ቤት ውስጥ ራሴን አገኘሁት ብሎ ስልኩን ዘግቶ ጉዞውን ቀጠለ። ሉሊትም በጭንቀት የተጨናነቀች ከፖሊስ ጋር ነው የምትሰራው ወይስ እንዴት ነው? ወይኔ ጉዴ እያለች መጀመሪያ ከማድረግሽ በፊት መጠንቀቅ ነበር ያፌዝ በደስታ እቤት ውስጥ ቁጭ ብሎ ወጣ እንዴ ናቴ እያለ ለቦሊጋርዶ ደወለለት አዎ ምንም ማስታወስ አልቻለም ወጥቶ ሄዷል አለው አው ገና ብዙ ነገር ይጠብቀዋል ምንም አያስታውስም እርፋታን ብቻ አስገባታለሁኝ አገባታለሁኝ ሳትወድ በግዷ ብሏል እንግዲህ ቪዲዮ ሲያሳያት ምን ትላለች እርፋዳ በጣም ከባድ ነው እና እናት የት ነው ያለሁት እያለ ማንነቱን እንኳን አላወቅም? ቤት መቶ ራሱ ለብቼ ልቀመጥ ብሎ እና ኤልፋታ እንቃረጉት ትንሽ ቁጭ ካለ በኋላ ስቲል አስታውስሎ ክፍል ውስጥ ገባት። ቢያስጥግን ማስታወስ አልቻለም። የደወለለ ሰውዬ ማን ነው? ለስራ ጉዳይ ነበረ፣ ስራ ፈልጎ ነበረ። ከቤዚ ጋር ቤት ለቀው ለመውጣት የራሱን ህይወት ለመጀመር ነበር ያስበው፣ ግን ያስበው አልሆነም እና ምን ሆኜ ነው እያለ ቢያስብም ሊያስታውስ አልቻልም። እርፋት ሐኪም ቤት ልውሰድህ እንዴ እንውሰድህ፣ ካልሆነ መድኒቱ ከሰራ አለው እያለች ትጨነቅ ነበረ። ፍዬ ሐኪም ቤት እንውሰድህ መድኒቱ ምናልባት ወደ ሌላ ነገር እንዳይቀየር ብትል አይ አይሆንም ብሎ እናቲ፣ ያሁን እኮ ደህና ነኝ ላይ ገኒ ደግሞ ወተት እስቲ መድኒቱ ያረግሰዋል በማለት መድኒቱን ውሃ ወተት ይዛለት መጣች። እፍየም አብራው ለሊት ቁጭ ብላ በቤዛ ክፍል ውስጥ ወንበር ላይ ተቀምጣ ሳለ ድንገት ጋደመለው እንቅልፍ ይዟቸው፣ ግን ጠዋት ተነስታ ስታያቸው ሁለቱም ተኝተው አገኘ። ለምን ውስጥ አትገውም? ስትል እሷ እምቢ ብላ እሷ ክፍል አልተኛም ብላኝ ነው ብሎ ናቲ አላት። እውነት ያፌዝ ተስተካክሎ ተሳክቶለት ፋታን ያገባታል። በቀጣይ ክፍል ላይክ ሰብስክራይብ። ያ ፌዝ ይሳካለት ይሆን? የተነሰሰው ኤፍዬ ግን የእናቷን ትቀበል ይሆን? ኤርፋታ ገኒ እናቷ መሆኑን ስታውቅ ተቀበላት ይሆን? ፅ እናትሽ ተደፍራን የወለደችሽ፣ ከዛም እዚህ ሰው በር ላይ አምጥታ አስቀመጠቻሽ። ምን አለበት ታዲያሷ ምን አጠፋች? ሁለተኛ ነገር እሷ እንደ ሰራተኝነት ገብታ አብራሽ እየኖረች ነው። ላንቺ ብላ እያለች ስያለች እየነገረቻት ነበረ። እርፋታ ግን የእናቷን ገኒ መሆኗን ስታውቅ ምን ይሰማታል? ትቀበላታለች በደስታ ምን ስትል ይሆን? ያፌዝስ እውነት ይሄን ቪዲዮ ሲያሳያት ለናቴ ስትል ታገባው ይሆን እርፋታ ኤያፌዝ ያሰበው ይህም ቢደሆን ስታይ እንደምታገባው ነው የተማመነው። ግን ኤርፋታስ ለናቲ ስትል ልታገባው ትችላለች፣ ግን ጥሩ ህይወት ላይኖሩ ይችላሉ። ናቲ ዝም ይላል እንዴ? ግን ያው መጋለጡ አይቀርም ብሎ ብሎ። ግን እንደዚህ አይነት ስቃይ አበዛበት እኮ ናቲ ላይ እንዴ። ያፌዝ አረ ይበቃሃል፣ ይበቃሃል ጺስ ሙሉ በሙሉ ልታስታውስ ትችላለች። ነገር ግን የበፊቱን እያስታወሰች ስለሆነ ልታስታውስም ትችላለች። ሉሊትንም ስታያት ወይም ልታስታውስ ትችላለች። ሉሊትንም እንቺ እንዳታይሽ ብዬ ነው እንጂ እዚህ ተቀመጭ አርፈሽ ብላታ። ሌላ እርፋታ እሷን ብታይ ምናልባት ልታስታውስ ትችላለች የሆነውን ነገር ሁሉ። ለማንኛውም የቀጣይ ክፍል አብረን እናየው ይሆናል። ይህንን ያፌዝጊን በጣም ጨካኝ ነው። ምክንያቱም ናቲ ወንድሙ መሆኑን እያወቀ እንደዚህ የስቃይ የሚያበዛበት ለምንድን ነው? ስሰማ የእሱ ወንድምነት አሁን ምን ያደርግላቸዋል? አሁን ወደፊት ስታስታውስ ሁሉንም ነገር እንደምትጠላው ነው። ግን አሁን ላይ ያው ማንንም ምንም ስለማታውቅ ግራ እየተጋባች እየተጨናነቀች ነው። ጽ ቤዛ እዛው እስር ቤት እንድትቀር ይሆን ወይስ ተወጣ ይሆን? ያሰበችው ኤርፋታንስ ታሳግዳት ይሆን? ፎሊሷ ይሳካላት ይሆን? ያፌዝን ያፌዝን እንደምንም ብላ እሱን ለማጥመድ በፍቅርና ከዛም በኋላ ያለውን ነገር ለማወቅ እየጣረች ነው ውስጥ ለውስጥ እና ሉሊት ግን ጓደኛዬ ብላ ቀርባት አለች ምናልባት ሚስጥሯን ዘርግፋ አንድ ቀን ስታወራት ሁሉንም ልታውቅ ትችላለች። ካይፈ ስጋም ያላት ግንኙነት ሉሊትን ስትነግራት እንደ ጓደኛ ሆና ስለቀረበቻት አንድ ቀን ሊታወቅባቸው ይችላል። ገኒስ ግን ምን ይሰማት ይሆን? ልጇ እናቷ መሆን ነሾይ ብላ ስትጠይቃት ነገር ግን እናቲ ማስታወስ አልቻለም። ወደ እስር ቤት እንደሚገባ በዛ በቪዲዮ ምክንያት ምንም ጠረጠር የለውም። ቢኒም እንዴት፣ ለምን አገቱትስ፣ እንዴትስ ሊለቁት ቻሉ እያለ ከእህቱ ልጅ ጋር ቁጭ ብሎ እያወራ ነበር። እውነት ለምን ለቀቁት፣ ለምንስ አገቱት፣ ለምንስ ለቀቁት ይመስልሃል? ይሄማ የሆነ ነገር ሊኖር ይችላል ይላል። ብኔ አዎ በትክክል እያለ ቁጭ ብሎ አጠገቡ እያወሩ እያለ እናቴም ለብቻው የተጨናነቀ ነው። ግን እናቴ መቼ ይሆን የሚያስታውሰው? ምናልባት የወጉት መርፌ እስከ መጨረሻው ያስታውስ ይሆን? ዱሊቲስ ለእርፋታ ቢዶን እየቀረጸች ታመጣ ይሆን? በጣም ተጨናንቃለች እሷ። መጀመሪያ ጥፋት ከማጥፋትሽ በፊት ነበረ እንደዚህ መጨነቅ የነበረብሽ ስትላት ከፖሊስ ጋር ይሆን ምሰራ ወይስ ከማንጋ ነው እያለች ጭንቀት ውስጥ ገብታለች። ፖሊሷስ እውነት ለኤርፋታ ና ለናቴ እያገዘች ነው። ላይክ ሰብስክራይብ በማድረግ